ከሁለት ነገር በላይ ፈተና አልተውኩም። ያኒ ለኡመት አንዳንድ ሰዎች ዘንድ ይከሰታል፣ ብዙ አይደሉም፣ አልሐምዱሊላ። ነገር ግን ጥንቃቄ አድርገን እኛም ያ ስህተት እንዳይከሰትበት አሰላሙ ዓለይኩም ወረህመቱላሂ ወበረካትሁ። ሰላም ውድ አገሬ ልጆች፣ እንዴት ናችሁ? ከኔ ጋ ሁሉ ሰላም ነው አልሐምዱላ። ያላችሁት ሻማ ቲብ ላይ ነው፣ እኔ ሂክማ ነኝ። ዛሬም እንደተለመደው በአዲስና ምርጥ በሆኑ ቪዲዮች መጥቻለሁ እናንተ በሰሟቸው ብዬ ያሰብኳቸውን አሪፍ አሪፍ የሆኑ ምክሮችን ይጀላችሁ መጥቻለሁ። በቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሩ ስለምትከታተሉኝ በጣም አርጌ አመሰግናለሁ። ወቃሉ አልሐምዱ ሊላህ ለዚ አዝሀበ ዐና አልሐዘን ሰለዋቱ ረቢ ወሰላሙ ዓለይ፣ ለኡመቴ ከሁለት ነገር በላይ ፈተና አልተውኩም። ያኔ ለኡመቴ ሁለት ነገር በላይ ፈተና ሊሆንባቸው የሚችል ነገር የለም ብለዋል። አንደኛው አልማሎ ወኒሳ፣ ሴትና ብር። ከነዚህ ከሁለቱ ነገር በላይ ሊፈትናቸው የሚችል ነገር የለም ብለዋል። አብዛኛው ሰው በብር ተፈትኖ የማይወድቅ የለም። ድሮ ጥሩ ወጃጅ ይሄ የነበረ ጥሩ ጓደኛ ከአንተ ጋር ይውል የነበረ ትንሽ የሀብት ምናምን ሲያገኝ የአንተ ደረጃና የእሱ ደረጃ አይገናኝም። ስልክህን እንኳን አያነሳ አይደል። ስትገናኙ ከአለም ያሪፉክ አያቅህ። ሰላም ስትለው በደረቁ ይ እንዲህ ነ ሰላም ነህ ብሎህ ያልፋል። ምክንያቱ ያይታችኋላ በደረጃ ለማንኛው፣ አንድ ይሄ ነው ምክንያቱ የሚተኮሱበት አገላለጹ አጂብ ያለው። ሁለተኛው ደግሞ ፈዙቁ ቅመሱ ምን ማለት ነው? ቀመስ፣ ሐቢቢ መራራ መድኃኒት እሬት ለሆን ነገር መድኃኒት ነው ተብሎ ተሰጠህ። ይህ እሬት ለአንተ የሚከብድህ ስትቀምሰው ነው ወይስ ተላምደው ስትጠጣው ነው የሚከብድህ? አልጀዋቡ ማዕሩፍ፣ የሚከብደው ገና የቀመስነው ጊዜን። ከተላመድነው በኋላ በቃ ተላምደነዋል። ለዚህ ነገር ዝግጁ ስለሚሆን ይህንን ደግሞ እንድንላመድ የሚደረጉ የሚያደርጉ ሆሮሞኖች ስለሚመረቱ እንላመደውና መራራነቱ ይቀንሳል አይደል የተወሰነ ደረጃ ይቀንሳል እሺ ገና ስቀም ሰውሳ ድንግጥ ያደርጋል አይደል እሺ ሻይ በጣም ትኩስ የሆነ ሻይ መጀመሪያ ሰጠጡት ቅጥል አደርጋ አይደል ከዛስ ተላመደው ሆሮሞኖች አመረቱ ምንድነው ምራቅ ምናም ምናም ለቀቁ ማለት እዛ አካባቢ የተቃጠለውን ነገር እንትን ለማለት ለማስታገስ ፈርስቴት ለመስጠት ተንቀሳቀሱ። ብዙ ሆሮሞኖች ስራ ይሰራሉ። ውስጥ ላይ ረቡል ዒዘቲ ወልጀላል የመደባቸው ውስጣዊ ነርሶች ማእት አሉ። እነዛ ተሯርጦ ያንን ቦታ አረጋጉት። ከዛ ደግመ ስጠጣ የቅድሙን ያህል ፉት ብትል እንኳን እንደ መጀመሪያ አያቃጥልም። ለምንድን ነው ያልክ እንደሆነ ፓውሩን የምትረዳው የመራራውንም የትኩሱንም ምናምኑንም እምትረዳው በመጀመሪያ ቅምሻ ነው። ለምንድን ነው ይሄንን ሁሉ እያልኩ ያለሁት? የጀሃነምን ቃጠሎ አላህ ዙቁ አለ ቅመሱ አለ። ለምን ቅመሱ ተባለ ያልክ እንደሆነ እንተበይ ዱንያ ላይ ያለ የትኛውም ቅጣት መራራም በለው ትኩስም በለው አቃጣይም በለው ምን መጀመሪያ አካባቢ የሚያስደነግጥህ እና ከተላመድከው በኋላ የሚያስደነግጥህ መጠኑ ይለያያል። የጀሀነም ቅጣት ግን አትላመደውም ሁሌ እንደቀመስከው ነው ማለት ነው አላህ ግልጽ ነው አባባሌ ወይስ አማርኛ ገልጾላችኋል እኔ እኔ እንዴት አድርጌ እንደምገልጸው ውስጤ ላይ ያለውን አልገባኝም ለራስ ሾፍ እሳት መጀመሪያ ነካ ሲያደርግ ያስደነግጠሃል ከዛ በኋላ ትኩስነቱን ትላመደውና ትይዘዋለ እንዲህ እንዲህ እያልክ ትይዘዋለ አይደል ጀሃነምን ግን አትላመዷትም። ሁሌ እንደቀመሰችኋት ነው። ስትቀምሷት ያገኛችሁትን የቃጠሎ ስሜት እሷም ውስጥ ሆናችሁና ኖራችሁ ዙቁ ነው የምትባሉት። ቅምሻ ነው። ሁሌ ያ ነገር ሁሌ ፓውሩ እንደዛው ነው። ለምን አንላመዳትም? አካላችንም አይላመድም፣ እሷም ደግሞ አትቀዘቅዝም። ኩለማ ነዲጀት ጁሉዱሁም በደልናሁም ጁሉደን ይረሃ ቁል አዛብ ጃሃነሚቷ አይሚን ቆዳቸው ተቃጥሎ ሲያልቅ፣ ሴንሲቲቭ ፓርት ብለን ምንለው? ይሄ ላዩ ፓርት አይደር ሴንሲቲቭ ይሄ ላይኛው ፓርት ካሌለኮ ሴንሳ እናረግ ማ ስሜት የለንም። ቆዳው ቢነሳ ህመም እንደሰማን ለብሬናችን መልእክት የሚያስተላልፈው ቆዳችን ነው፣ የላይኛው ፓርት ነው። ወደ ሶስት ነው ምናምን ቆዳ ፓርት አለ፣ ሌላኛው ነው። ህመም አንቁጠጥ ስታርጉኝ የላይኛው ነው የሚነግረው ለዚህ ተቆነጠጥክ ብሎ የሚነግረኝ ኦር እሳት አቃጠለ ብሎ የሚነግረው መልክት የሚያስተላልፈው የላይኛው ፓርት ነው የውስጦቹ ስሜት የላቸውም ስለዚህ ቆዳ አለቀ ማለት ከዛ በኋላ ያለው ቃጠሎ አይሰማውም እኔ ሰውነቴ ላይ ይሄ ፕላስቲክ ሰርጀሪ የሚባለው ስላለ አውቀዋለሁኝ ኖርማል ቆዳዬን ስነካና ሰርጀሪ ያለበትን ቦታ ስነካ ምናልባት ስጋውን ነክቼ እንደነካው ካወቅኩኝ ነው እንጂ መነካቴን አላውቀውም ያንን ቦታ ለምን ሴንስ አላርግም? ስሜት የለኝም በዛ ቦታ ላይ። ጀሀነም ውስጥም ቆዳ ተቃጥሎ ያለቀ እንደሆነ ስሜት አይኖርም። ስለዚህ አላሁ ጀለ ዋዝ ምን አለ? በደልናሁም ጁሉደን ገይረሃ፣ በተቃጠለው ቆዳቸው ቦታ ላይ ሌላ ቆዳ። አሰላሙ አሌይኩም ወረሕመቱላህ። ሰላት ውስጥ የሚከሰት ስህተት አንዳንድ ሰዎች ዘንድ ይከሰታል። ብዙ አይደሉም፣ አልሐምዱሊላህ። ነገር ግን ጥንቃቄ አድርገን እኛም ያ ስህተት እንዳይከሰትበትና ሰላታችን ውድቅ እንዳይሆንብን ሰላታችን ፉርሽ እንዳይሆንብን ሰላታችን ተቀባይነት እንዳያጣ መጠንቀቅ ያለብን ስህተት ነው። ይሄ ምንድን ነው? ልብ ብላችሁ ተከታተሉኝ። እንዴት እንደሆነ ላሳያችሁ። በሁለቱ ስጁዶች መካከል አላሁ አክበር አላሁ አክበር አላሁ አያችሁ እንዴት በፍጥነት ወደ ሁለተኛው ስጁድ እንደተመለ። አላሁ አክበር አላሁ አክበር፣ ወዲያው እዚህ ጋ ያለ ሩኩን አለ። ይሄም ሩኩን ምንድን ነው? በሁለቱ ስጁዶች መካከል መቀመጥ፣ ከዚያም በኋላ ቢያንስ አንድ ጊዜ ረቢ እግፊር ሊ ማለት ከነቢ ስለ ላ ሰለም በተላለፈ። ለምሳሌ ሁለት ጊዜ የሚል አለ። ለማንኛውም ሱናው ሶስት ጊዜ ካደረግነው ከዚያ በላይም ካደረግነው አሪፍ ነው። ነገር ግን ቢያንስ ተቀምጠን ልብ በሉ አላሁ አክበር አላሁ አክበር ረቢ ግፍር ሊ ብዬ ከዛ መመለስ አለብኝ። ቢያንስ አንድ ጊዜ ከቻልኩኝ፣ ሁለቴ፣ ሶስቴ፣ አራቴ፣ አምስቴ የቻልኩትን ያህል መደጋገም፣ ወይ ደግሞ ረቢ ግፍር ሊ ወርሐምኒ ኢላ አኺር ይሄን ማለት ለምን? ጡማዕኒና የሰላት አርካን ከሆኑት አንዱ ሌላው፣ ጡማዕኒና ነው፣ ተረጋግቶ መስገድ ነው። ይሄንንም አሟላው አረጋገጥኩ ማለት ነው። ስለዚህ ወንድሞችና እህቶች ይሄንን ሩክን ማሟላታችንን እናረጋግጥ። ማለትም በሁለቱ ስጁዶች አላሁ አክበር ብዬ ቀና ካልኩ በኋላ ተረጋግቼ ረቢ ግፊር ሊ ማለት እስክችል መቀመጥ አለብኝ። ከዛ በኋላ ወደ ስጁድ ከተመለስኩ ይቻላል። ነገር ግን ሁለቴ ካደረግኩ፣ ሶስቴ ካልኩኝ፣ ከዛ በላይ ካልኩኝ አሪፍ ነው። ሰላቴም ጡማኒና ይሰጣል። ሰላቴን ያሳምርልኛል። አላህ ዘንድ ስብሓነሁ ተዓላ የሰላቴ ደረጃ ከፍ እንዲል አጅሬ የበዛ እንዲሆን ይጠቅመኛል። ስለዚህ አንቻኮል አሟልተን እንስገድ፣ አስተካክለን እንስገድ። አላህ ሱብሐነ ወተዓላ እኔንም እናንተን ወንድሞቼ እናንተን እህቶችን ሰላታችንን አላህ ሱብሐነ ወተዓላ በሚወደው ነቢ ሰለላሁ ዓለይሂ ወሰለም ባስተማሩንና ባሳዩን መሰረት የምንሰግድ ያድርገን። ያ ረበል ዓለሚን ያሐዩ ያቀዩም ያ ዙልጀላል ወልኢክራም። ሼር አድርጉ ለሌሎች አዳርሱ። እናስተካክል ሰላታችንን የሌሎችም ወንድም እህቶቻችን ሰላት የተስተካከለ እንዲሆን እኛም የበኩላችንን አስተዋጽኦ ይህንን ቪዲዮ ለሌሎች በማድረስ ምንም ማድረግ አለብን። የራሳችንን አስተዋጽኦ ወይ ደግሞ አጅር ለማግኘት ይህንን መወጣት አለብን። አዳርሱ፣ አጅር ነው። በዚች አንድ ጣትህ የምታደርጋት ሐሰና ምናልባት ከጀሃነም እሳት ወደ ጀነት ልታሸጋግርህ ትችላለች። ምናልባት ከዚች ዱንያ ፈተና ከዚህ ዱንያ ጭንቀት ወደ ተሻለ ልምታሸጋግርህ ልትሆን ትችላለች። ስለዚህ ኸይር እንስራ፣ ኸይር እንስራ። አላህ ስብሐነሁ ተዓላ ኸይር ወዳጆች አድርገን። አዳሉ አለል ኸይር ወደ ኸይር የሚያመላከት ሰው፣ ወደ ደግ የሚያመላከት ሰው አላህ ነቢ ስ ለም አዳሉ አልኸይር ከፋኢል ወደ ደግ ያመላከተ ሰውና እሱ ባመላከተው መሰረት ሰዎች ያስተካክሉ ሰላታቸውን የሰሩበት ከሆነ አንተ የነሱን አጅር አንተም ታገኛለህ። ልክ እነሱ ስላስተካክሉ አጅር እንደሚያገኙ ሁሉ አንተም አንቺም ታገኛለሽ። ለሌሎች እናዳርስና ኸይሩን ኢንሻላህ ስብሃነ ወተዓላ ከነሱ ጋር እንቋደስ። አላህ ኸይሮን ይቅጠመን።